ግን አንድ ቀን እውነቱ ይገባል። እውነቱ ሲገባ ደግሞ ትጸጸታለህ። ያኔ ደግሞ እንዳይረፍድብህ እኔ እፈራለሁ። አቁት ነገር ተጸጽቻለሁ እና ሰፈርሽ ድረስም ስለመጣሁ ድፍረት አይደለም። በጣም ከፋ ታለት ውስጥ የነበረ ቀን ለሰራሁት ስህተት ይቅርታ ልጠይቃት ነው፣ በዛውም የመጣሁት እንግዲህ የእኔ ጥፋት እንደሆነ ሙሉ ለሙሉ ተቀብያለሁ። አይከብድም ወይ በልብ ያለን ሰው መርሳት አይከብድም ወይ አይከብድም ወይ? እስኪ አንቺን ልጠይቅሽ ባንዴ። ሰላም ሰላም፣ እንዴት ናችሁ? ደህና የተከበራችሁ የኔ ተወዳጅ ቤተሰቦች እንዴት ቆያችሁልን? እንዴት ሰነበታችሁ? እንዴት አላችሁ? ፈጣሪ ይመስገን አለን። ያው እንግዲህ ባለፈው ባያችሁት ነገር አብዛኞቻችሁ ተቀይማችሁኝ ነበረ። እንግዲህ በጣም ብዙ ሰው ቴክስ አርጎልኝ ምናምን ነበር እና ያው ትንሽ ስሜታዊ ስለሆንኩ ነው እንደዚህ ከሰው ጋር የተጣላሁት እንጂ ይሄ የኔ ማንነቱ ወይም የኔ መገለጫ ሆኖ አደለም። ያው የምታቁኝ ሰዎች ታቁኛላችሁ። እና ትንሽ ስሜታዊ ስለሆንኩ መጀመሪያም እልህ ስለነበረብኝ ምናምን ነው እና ራሴን መቆጣጠር ስላልቻልኩ ነው። ላዘናችሁብኝ ሰዎች እጅግ በጣም በጣም በጣም በጣም ይቅርታ። ያው ሳላስበው ማለት አስቢው ብቻ ያደረኩት ነገር አይደለም። እንደዚህ አይነት ነገሮችን ለማድረግ ብዙ ጊዜ ማሰብ ያስፈልጋል። ና እኔ ደግሞ ያው ድንገት እንደመጣልኝ ነው እንደዚህ ያደረኩት። ያው ብዙ ሰው አስቀየም ያለው ማለት ማስቀይም ማልፈልገውን ሰው አስቀይምኩኝና እሱ ከዛም ቀጥሎ ኦቨር እኔና ዩ ከተጣላንበት ነገሮች በላይ የኔ እንደዛ ማድረግ ትንሽ ደበረበት ነገሩንና ይደብራል እንደዚህ ማድረግ። ና በጣም ይቅርታ ተሳምቶኛል። እኔ ራሱ በጣም ደብሮ ነበረ። እንደዛ ማድረግ አልነበረብኝም። በቃ ፋይል ልትወስድ ከመጣች ፋይሏን ሰጥቼ መሸኘት ነበረብኝ። እኔ ራሱ ያው አንዳንድ የልህልህ የሚለኝ ነገር ስለነበረ ነው። ና ሶሪ በጣም ሁላችሁንም። ያው እንግዲህ እሷንም ይቅርታ ለማለት ነው ዛሬ የመጣሁት። ምክንያቱም የራሷን ንብረትና የራሷን እቃ። እንዴት እኔ ልከለክላት እችላለሁ? ብዬ እኔ አይምሮ የራሱ በጣም ነው የተረበሸው አይምሮ ነው ብላችሁ በቃ እኔና እሷ ብሬክ አፕ ላይ ነን። ቃላት እኔ ጋር የሚያስፈልጋት የሚያስፈልጋት ፋይል አለ፣ መውሰድ ነበረባት። መጣ፣ ወሰደች፣ በቃ ምን የሚፈጠር ነገር አልነበረም። በቃ እሷ ትክክል ነበረች፣ ምንም የሚያደርገችው ነገር የለም። እኔ ነኝ ጥፋተኛው፣ የዛን ቀን ሙሉ ለሙሉ ጥፋተኛ እኔ ነኝ። አላፊነቱን እኔ ወስዳለሁና ሁላችሁም ላዘናችሁ፣ ቤለ ለተቀየማችሁኝ ሰዎች በሙሉ በጣም ይቅርታ። እንደዚሁም ያው ትንሽ የሰደባችሁኝ ሰዎች ነበራችሁም፣ ወዳችኋለሁ እናንተን ታቃላችሁ። ያው የዘወትር መልሴ ነው በነገራችን ላይ የሚሰድቡኝ ሰዎች በሙሉ እንደምወዳቸው ነው መነገራቸው። እና ያው በጣም ነው እንትን ብለው ሰው ዛሬ የመጣሁት እነ የወርድ ሰፈር ነው እዚህ ስደው ልላት ምናምን ስል ካላነሳችን ልኝም ነበረ መተሽ ሰጅ ልላት ያው መተሽ ውሰጂ ማለት ትንሽ ይደብራል። ምክንያቱም ባለፈው ያደረኩት ነገር እንዳለ ሆኖ እሷን እንደገና መተሽ ነው ውሰጂ ፋይል ማለት ያው ይከብዳል፣ ታውቃላችሁ። ስለዚህ ያው ምንም ማድረግ ስላልቻልኩኝ የቤታቸው ያው ሰፈራቸው ድረስ መጥቼ በሰዋስ ደቡ ይላት እንድትወጣና ያው ፋይሏን ቪዥዋሉ እንዲሰጣት ነው የመጣሁት። በዛውም ላደረኩት ነገር ምናምን ይቅርታል ጠይቃት ነው ማለት ላደረኩት ስላችሁ የዛን ቀን ፋይሏን መታልት ውስጥ የነበረ ቀን ለሰራሁት ስህተት ይቅርታ ልጠይቃት ነው በዛው የመጣሁት እንግዲህ የኔ ጥፋት እንደሆነ ሙሉ ለሙሉ ተቀብያለሁ ያው ሳፋራቸው መጥቼ ካሜራ ይዤ ምናምን የሚደብራት ከሆነ አጠፋላታለሁ አይደብራት ከሆነ ደግሞ ያው ካሜራ ሰጥቻት ያው እናንተም እንድታይም የመጣሁት እና የኔ ተወዳጅ ቤተሰቦች ያው ስለምትሰጡን ምክር ስለምታረጉልን ነገር በሙሉ እጅግ በጣም አመሰግናለሁ ያው የሚፈታ ከሆነ ይፈታል ብያቸው ነበር የማይፈታ ደግሞ ከሆነ በሰላም ያልቃል ነገሩ እንግዲህ እድሜ ከሰጠን ጤና ከሰጠን እኛ በህይወት ካለን ከዚህ በላይ በጣም ብዙ ነገሮችን እናያለን። አብራችሁ

ቪዲዮ ልጅ ነው መታወቂያ ሲደብር ይሻል። ይቅርታ ማለት ባለፈው ላደረኩት ነገር በጣም ይቅርታ። አስቤው ማለት እንደዛ ለማድረግ አስቤ አይደለም። እነ አንቺ ላይም እንደዚያ አይነት መልክ ማሳየት ፈልጌ አይደለም። እኔ ስሜታዊ ስለነበርኩኝና

አጋጣሚ ሞተር ይዞ ስለነበረ ነው ያደረሰኝ እንጂ፣ ታውቃለህ፣ እንደዚህ አይነት ነገር ምን ማደርግ አይነት ሰው አይደለሁም። ግን አንተ የተረዳህበት መንገድ ሌላ ነው። ያም ብቻ ሳይሆን በጣም የሚወድህ የሚያከብርህን ሰው ማያስቀየምተው እኛ ቪዲዮ መያዛችሁን አናውቅም። በቃ አጋጣሚ ስለነበረ፣ ታውቃለህ፣ ከዚህ በፊት ከአንድም ሁለት ሶስት የተገናኝታችሁ ታውቃላችሁ። መንገድ ላይ ከኔ ጋርም ሆኖ ትላንትና ለምን እንደዛ እንደሆንክ ባላውቅም ግን ብቻ አልፏል። እኔም እንደዚህ እንደዚህ ብይ ለማውራት አይደለም። ስላመጣልኝ አመሰግናለሁ። እሺ፣ ያው ታውቂያለሽ፣ እንትን ማለት ድፍረት ወይም የሆነ መጥፎ ነገር ለማድረግ አይደለም የነበርኩበት ሁኔታ እና ያው ከሰው አንደበት የሚወጣው ምንም አይነት ቃላት እና ኃይለ ቃል መስሎ ስለሚታየኝ ነው እንደዚህ አይነት ነገር የፈጠርኩት። ብቻ ግን ይቅርታ፣ እኔን አንቺ መጣላት ካለብን መለያየት ካለብን በሰላማዊ መንገድ እንደዚህ ተነጋግረን እንለያይ እንጂ ተደባብተን ተጠላልተን የሆነ ሰው ስለአንቺ መጥፎ ነገር እያወራ የሆነ አካል ስለኔ መጥፎ ነገር እያወራ በመጥፎ መጥፎነታችን እንድንቀጥል አይደለም። እሱ ለነበሩም ጊዜያቶች ምናምን በጣም ደስተኛ ነኝ። ምንም አንድ ቀን ከፍቶኛ ያቀም። አንድ ቀን ተከፍቼ አላቅም። አንድ ቀን ደብቶኛ ያቀም እግዚአብሔር ቢል ይፈቅድ የሆነ ቀን እንገናኛለን። ምናልባት እኔና አንቺ ነገር እዚህ ላይም ከቀረ እግዚአብሔር ፈልጎትና አስቦት ነው። ሶ ስለዚህ እኔ ምንም ነገር ብትሆኚ ምንም ነገር ብታረጊ እኔ ከጎንሽ እኔ በብዙ ነገር አግዝሻለሁ። ምናልባት ከተማ ውስጥ ላልኖር እችላለሁ እና ከኔ የምትፈልጊያቸው ነገሮች ካሉ ኤኒ ታይም መጠየቅ ትችላለሽ። ትላንት ተመጥፎ ነገር ማውራት አልፈልግም። ታውቃለህ ብዙ ጊዜ ተናውረን አሰርተን ጥሩ መጥፎ የሚባሉ ቀናትን በዚህ ሁኔታ እንለያያለን ብዬ አስቤ አላውቅም ነበረ። እንደዚህ አይነት ሁኔታ ውስጥ እንገኛለን ብዬ አስቤ አላውቅም ነበር። ግን እኔ ማስረዳት እንደማልችል ማውራት እንደማልችል ታውቃለህ። ምንም ልልህ አልችልም። ለእኔ በጣም ጥሩ ሰው ነው። በሕይወቴ ስላንተ እንደዚህ እንደሌላ ሰው መጥፎ ነገር ማውራበት ምክንያት የለኝም። ለእኔ መጥፎ አልነበርክም፣ ጥሩ ነበርክ። ብዙ መጥፎ ቀኖች ላይ ከኔ ጋር ነበርክ፣ ሰው ነበርክ እና ስለ ሁሉም ነገር አመሰግንሃለሁ። እውነትም እንዳልኩ እኔ እናንተን ነገር ምናልባት ፈጣሪ ያልፈቀደውም ሊሆን ይችላል። የሆነ ቀን እግዚአብሔር የፈቀደ ቀን እኔ እናንተ እንገናኛለን። ምናልባት ልክ ነኝ ብለ ልታስብ ትችላለ። በውሳኔ ልቃወም አልችልም፣ ግን አንድ ቀን እውነቱ ይገባል። እውነቱ ሲገባ ደግሞ ትጸጸታለች። ያኔ ደግሞ እንዳይረፍድብን እኔ ፈራ ኃይል ዛሬ የመጣሁት ፋይልሽ ሊሰጥሽ እና ትላንት ያደረግኩት ነገር ይቅርታ ልጠይቅሽ ነው፣ እና ባደረግኩት ነገር መጸጸት ልነግርሽ ነግርሽ ሳሪ መጥቷል። አሁንም እንደገና ወደኋላ መልሰሽ ጥፋዬ ጥፋተኝነት ስሜት እንዲሰማኝ እንድታረገኝ አልፈልግም፣ አልፈቅድልሽም። እንደዛ እንድትይ ነው ጥፋተኝነት ስሜት እንዲሰማ አይደለም ያደርግ ያልኩ ያለው ልብህ ያውቀዋል። ምናልባት አሁን ስለተናደድክ የሆነ ነገር መቀበል አልፈለግክም ምናምን ስነሳ ግን የሆነ አሁን የወሰንከው ውሳኔ ትክክል እንዳልሆነ ሲገባ እንደዛ ብቻ ነው ያልከው። የሆነ አንድ ቀን እንኳን ቆም ብለህ ለማሰብ ሞክር ኖሮ ነው እናንተ ዛሬ እንደዚህ አይነት ሁኔታ ውስጥ አለ። እኔ ብዙ ነገር አስቤ ብዙ ነገር ሆኜ ምናምን ነው ዛሬ እዚህ ደረጃ ላይ ደረስ ነው። ከካሜራ በፊት ተጨቃጭ ተጨቃጭቀን ተማምነን ሳምንት ተማምን ተማምነን እዚህ ደረጃ ላይ ደርሰናል። ድጋሚ አንተ ነህ ጥፋተኛ፣ አንቺ ነሽ ጥፋተኛ ምናምን መባባል አልፈልግም። ልቤን ብታዳምጠው ምናምን ላልሽኝ ደግሞ እኔ ሁልጊዜ ልቤን ነው የማዳምጠው። እኔ ጭንቅላት የሰጠኝን ነገር በሙሉ አይደለም የማደርገው። ሶ ፋይልሽ ላይ እየቀረ ፋይል ካለ እዩና ፈለግሽበት ሰዓት ምጥሽ